አሰላሙ አለይኩም ወራህመቱላህ ወበረካቱ፣ እንዴት ናችሁ ሁድ ቤተሰቦች፣ ሁላችሁንም ሰላም ብያለሁ። ዛሬ ቀኑ ሐሙስ ነው፣ ኖቨምበር 20 2025። በዛሬ በሐሙስ የቀን ውሎ ይዤላችሁ የመጣሁት የወርቅ ዋጋ ጨመረ ወይንስ ቀነሰ የሚለውን እንዲሁም ደግሞ አንድ እህታችን የገዛችሁን ወርቅ ነው ይዤ የመጣሁት እስከ መጨረሻ እንድትከታተሉ በአክብሮት እጠይቃችኋለሁ። ቪዲዮውን ከወደዳችሁት ላይክ እና ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ የምትመለከቱትን በኤስ ፊደል ከነ ጆሮ ወርቁ በዲ ፊደል ከነ ቀለበቱ ከነ ቀለበቶቹ ማለት ነው አሳያችኋለሁ። አሁን እዚህ ጋር የምትመለከቱትን ቀለበት ማለት ነው የገዛችሁ ሁሉም፣ በሁሉም በአጠቃላይ ግራሙ 22 ግራም ነጥብ ዘጠና አንድ ነው ማለት ነው ውዶችዬ። የዚህ ዋጋ 12100 ሪያል ነው። ያለችው ደማም አካባቢ ነው። ደማም ያላችሁ ልጆች እዛ አካባቢ መግዛት ከፈለጋችሁ በቁጥሬ በእኔ ቁጥር አናግሩኝ። ቁጥሩን እንሰጣችኋለሁ ማለት ነው የወርቅ ቤቱን። ስለዚህ ያው እንደምትመለከቱት ብዙ ነው። የጣትም የጆሮም፣ የአንገት ሁለት አለው። ግራሙም በዛው ልክ እናንተ በፈለጋችሁት ያውሷ ስለፈለገች ነው እናንተ በመጠናችሁ በልካችሁ መግዛት ትችላለ እና ውድ እህቴ አላህ ይባርክልሽ በሰላም በፍቅር በጤና የምታደርጊው ያርግሽ። ቀጥታ እንግዲህ ወደ መጣሁበት አልፋለሁኝ። ዛሬ በሳኡዲ አረቢያ ምን ይመስላል በኢማራት እንዲሁም ደግሞ በተለያዩ እንደ እስከ ዛሬው የማቀርባቸው የወርቅ ዋጋዎች ምን ያህል ናቸው የሚለውን እነግራችኋለሁኝ። ሳኡዲ ሪያድ አንድ ግራም ሀያ አንድ ካራንት ባህሪን የግራማ ዋጋ 425 ሪያል እየተሸጠ ይገኛል ማለት ነው። ጅዳ 1 ግራም 21 ካራንት ባህሪን 422 ሪያል የግራሙ ዋጋ ብቻ እየተሸጠ ይገኛል ማለት ነው። ውዶችዬ ልብ በሉ፣ ይሄ እንግዲህ ሳፊ የግራሙ ዋጋ ብቻ ነው። የደሪባ ሳይታሰብ፣ የመስነያ ሳይታሰብ፣ የመሀለል መክተብ ሳይታሰብ ማለት ነው። ይሄ ሶስቱ እንግዲህ ግድ ነው። ግድ የሆነው እንግዲህ የመስነእያ የመሀሉ ግድ ነው። ሌላው እናንተ ታውቃላችሁ። ነው እንዴ ነው አላችሁ ምን ግድ ማለት ነው? ምክንያቱም ብዙ ጊዜ ተናግሬያለሁ እና ውዶችዬ መዲና 1 ግራም 21 ካራንት ባህሪን 424 ሪያል እየተሸጠ ይገኛል። ጦይፍላይ 1 ግራም 21 ካራንት ባህሪን 420 ሪያል በመሸጥ ላይ ይገኛል ማለት ነው። መካ አንድ ግራም 21 ካራንት ባህሪን 423 ሪያል በመሸጥ ላይ ይገኛል። ያው ድካም ነው። ምክንያቱም ሳውዲ አረቢያ ላይ በጣም የተጠጋጋ ነው። ሁሉም ቦታ ተመሳሳይ ነው ማለት ነው። ጄዛን፣ አባሃ፣ ከሚስ መሽት፣ ነጅራን ሳውዲ ላይ ሁሉም ቦታ ልዩነት ያለው የሚባል አይደለም። ብዙ የሁለት የሶስት ሪያል ነው። ስለዚህ ጊዜ አላባክንባችሁ ቀጥታ ዱባይ ላይ አንድ ግራም ሀያ አንድ ካራንት ባህሪን አንዷ ግራም እንደምናውቀው እንግዲህ በኢማራት አንዷ ግራም ሀያ አንድ ካራንት ባህሪን አራት መቶ አስራ ስምንት ድረሃም እየተሸጠ ይገኛል ማለት ነው። ኳተር አንድ ግራም ሀያ አንድ ካራንት ባህሪን አራት መቶ አስራ ስድስት ሪያል በመሸጥ ላይ ይገኛል። ኮይት አንድ ግራም ሀያ አንድ ካራንት ባህሪን ሰላሳ አምስት ዲናር እየተሸጠ ይገኛል ማለት ነው ውዶችዬ። ይሄ ይሄ እየነገርኳችሁ ያለሁት ያለ ምንም ጭማሬ የግራሟን ዋጋ ብቻ ነው። ስለዚህ እናንተ ስትገዙ ሁልጊዜም ሁልጊዜ እንደምላችሁ ማስታወሳችሁን አትርሱ። አዲስ ከሆናችሁ የበፊቱን ቪዲዮ ይሄን እየገባችሁ ወት ማለት ነው። ጆርዳን 1 ግራም 21 ካራት ባህሪን 81 ዲናር እየተሸጠ ይገኛል ማለት ነው። ዛሬ በአሜሪካ 1 ግራም 21 ካራንት ባህሪን 113 ዶላር በመሸጥ ላይ ይገኛል ማለት ነው። ውድ ቤተሰቦቼ ዋናው ነጥብ እንግዲህ ጨምሯል ወይንስ ቀንሷል ወደሚለው ስንሄድ በፊት ስንት ነበር የሚለውን እናስባለን። ለምሳሌ ሳውዲ አረቢያ ላይ ጅዳ የግራሙ ዋጋ 1 ግራም 21 ካራንት ባህሪን 430 ሪያል ነበረ። እየቀነሰ እየቀነሰ ወደ ታይ ወርዷል ማለት ነው። አሜሪካን 1 ግራም 21 ካራት ስንት ነበረ? 117 ዶላር ደርሶ ነበረ። በመሀል ቀንሶ 110ም ደርሶ ነበረ፣ ከዛ ጨመረ። አሁን ደግሞ 113 ሪያል የተወሰነ ለውጥ አለው። ጆርዳንም ወደ 85 ዲናር ደርሶ ነበረ። ኮይትም 35 ዲናር ደርሶ ነበረ አንዲ ግራም እና ውዶችዬ እንደውም ኳተር ላይ 440 ሪያል ደርሶ ነበር ማለት ነው። ስለዚህ ለውጥ አለው ስላችሁ ነው የተወሰነ፣ ሙሉ ለሙሉም ባይሆን የተወሰነ ለውጥ አለው። እጃችሁ ላይ ብር ካገኛችሁ ቀን ጠባ አድርጉ ማለት ነው ውዶችዬ። ከገዛችሁ በኋላ ምናልባት ቢቀንስ እንደው ቀነሰ ብላችሁ መደንገጥ የለባችሁም፣ ምክንያቱም ላልገዙ ልጆች ይጠቀሙበታል ማለት ነው። እና ይህን ነው የምላችሁ። ወርቅ ቀነሰ ቀነሰ ከተባለ እንደ የተወሰነ ነው፣ እንደዚህ የሚካበድ አይደለም። ዛሬም የምነግራችሁ ነገር ከደሪባ ጋር ስትገዙ ስማችሁን ማጻፋችሁን እንዳትረሱ። ሁልጊዜም ስም አጽፉ፣ የራሳችሁን፣ የሰው አይደለም የጓደኛ የአሰሪዎቻችሁን ሳይሆን የራሳችሁን አጽፉ። ከዛ ውጭ እንግዲህ ስለ ደሪባ ስለመስነእያ ሊንክ አስቀምጣለሁ፣ እየገባችሁ አዳምጡት።